እንደሚታወቀው ይህ ወቅት ደግሞ ከሀገር ሀገር ይለያያል ስለዚህ እንዴት ሆኖ ሆኖ በሁሉም ሀገር ላይ አንድ ሶስተኛ ሲቀረው ሊወርድ የሚችለው በደንብ አስተውላችሁት ከሆነ የዚህ ጥያቄ ዋነኛ ችግር ሆኖ የምታገኙት ኻሊቅ የሆነውን ታላቁን አላህ ሱብሓነሁ ወተዓላን በፍጡር አይነት አይተውታል ማለት ስለዚህ እነዚህ ሰዎች በመጀመሪያ ደረጃ ስለአላህ የሆነ መገለጫ ስለአላህ የሆነ ባህሪ ሲሰሙ የፍጡርን ባህሪና የፍጡርን መገለጫ በሚረጉበት አይነት ነው የሚረጉት ማለት ነው

በጭራሽ ሊሆን አይችልም። የሚፈጥረው የሆነው ጌታ ከፍጡር ጋር እንዴት ትመስሉታላችሁ? አንድ ፍጡር የሆነ አካል ነው። የሆነ ነገር በአንድ ጊዜ ማድረግ አይቻልም የሚባለው፣ ምክንያቱም አንድ ነዋ። እንዴት ሆኖ ይባላል አላህ? በዚሁ አይነት አስተሳሰብ ያስቡና እንዴት ሆኖ ይላል። ስብሓንላ ከእንደዚህ አይነቱ አላህን በፍጡር መመሰል የተከለከል ፈላ ተድሪቡ ልላህ ልአምታል ለይሰ ከሚስሊሂ ሸይን ወሆ ሰሚዑ ልበሲር። ሀዲተ ንብሉን በተመለከተ ያቀረቡት ሹብሐ የተለያዩ መርሶችን መስጠት ይቻላል። ለምሳሌ

እስከ መጨረሻው ፋቲሐን እስከምንጨርስ ድረስ አላህ በእያንዳንዱ አያት ላይ መልስ እንደሚሰጠን ተነግቧል። ሀዲትን ዙ ላይ ያመጡትን ሹብሐ እዚህ ጋር እናምጣል። ለምሳሌ የዙሁሩን ወቅት እኛ በምንሰግድበት ጊዜ በጥቂት ደቂቃዎች ልዩነት ሌላ ሀገር ላይም እየተሰገደ ነው፣ ያለማቋረጥ ይሄ ነገር ይዞራል ማለት ነው። የሀገሩን መለያየት ሁሉ ይህን ሁሉ እንተወውና በአንድ ሶፍ ላይ ያለን ሰዎች በአንድ አይነት ሁኔታ ነው እንዲህ አልሐምዱሊላ ረብልዓለሚን እያልን የምንቀረው አይደለም እኔ አልሐምዱሌ ከሆንኩ ከጎን ያለው ደግሞ ማንቻውም ይዲላይ ደርሶ ይሆን ይችላል። ልክ እንደዚሁ የተለያየ ሁኔታ ላይ እንገኛለን።